ሰላም ሰላም፣ ደህና ናችሁ? ሁሉ ሰላም ነው? ሁሉም አማን ነው? እኔ ጋር ሁሉ ሰላም፣ ፈጣሪ መስገድ። እንግዲህ አሁንም ደግሞ እንግዲህ በሌላኛውና ጨረቃን በሚመለከት እንግዲህ በመረጫ የመጨረሻውን ቪዲዮ እንግዲህ እዚህ ከች ብያለሁ ማለት ነው እንግዲህ በሶስቱ እንግዲህ ጨረቃን በሚመለከቱ በሰሯቸው ቪዲዮዎች እንግዲህ ስለ ጨረቃ ምህዋሩም ከጨረቃ ምህዋር ጋር ተያይዞ ስለሚፈጠሩ የፀሐይና የጫር የጨረቃ ጎርዶሽ እንድንጠጉ፣ በሶስተኛው ቪዲዮ ደግሞ የጨረቃ ወሳኝነትን አስፈላጊነት ለምድራችን በሚመለከት እንግዲህ መረጃዎችን አካፍያችሁ ነበር ማለት ነው። ዛሬ እንግዲህ በዚህኛው ቪዲዮ ደግሞ እሺ የጨረቃ በራሷ ዛቢያ ላይ የመዞር ሁኔታ ላይ ነው እንግዲህ መረጃዎችን የማካፍላችሁ እንግዲህ። እነሆስ በጥያቄ እንጀምር። ጨረቃ በራሷ ዛቢያ ላይ ትዞራለች ወይስ አትዞርም ይህ ነገር ጥያቄ የፈጥሮባችሁ ያውቃል በዚህ ነገር እንግዲህ ብዙዎች የሚወዛገቡበት ትልቅ ጥያቄ ሆኗል ማለት ነው እነሆ ጨረቃ በራሷ ዛቢያ ላይ ትዞራለች ወይስ አትዞርም ምክንያቱስ ብዙ ጊዜ ጨረቃን ተመሳሳይ የጨረቃን መልክ ነው የምናየው። ምድር ላይ ሆነን የምናያት ጨረቃ ሁሉ ጊዜም ለእኛ የምናያት መልክ ተመሳሳይ ነው እንዲህም ሁሌ ተመሳሳይ ነች ሁሌ ተመሳሳይ የጨረቃ መልክ ነው የምናየው ይሄ ታዲያ ምን አይነት ጥያቄ ይፈጥራል ጨረቃ እንዴ በራሷ ዛቢያ ላይ አትዞርም ማለት ነው እሺ በራሷ ዛቢያ ላይ ካልዞረችስ እንዴት ነው ምድርን ልትዞር የምትችለው በምህዋር ምክንያቱስ በጠፈር ውስጥ የሚገኙት እያንዳንዱ ሰው ሰራሽና የተፈጥሮ ቁሶች በሙሉ በራሳቸው ዛቢያ ላይ ይዞራሉ በጠፈር ውስጥ የመኖር ትልቁ ምስጥር በራስ ዛቢያ ላይ መዞር ነው ወደ ህዋ የሚመጠቁ ቢመጣቁ ስፔስ ክራፍቶች እንዲሁም ደግሞ ምድራችንን በምህዋር የሚዞሩ ሳተላይቶች በሙሉ በራሳቸው ዛቢያ ላይ እየዞሩ ነው የሆነን ኦብጀክት ሮቴት የሚያደርጉት ወይ ደግሞ የሚሽከረከሩት። ስለዚህ ዘሴሚስትሩ ፎርሙ ለጨረቃችንም እንግዲህ ጨረቃችንም እንግዲህ በራሷ ዛቢያ ላይ ሳትዞር በህዋ ውስጥ በጠፈር ውስጥ ልትቆይ የምትችልበት ሁኔታ አይኖርም ማለት ነው። ስለዚህ ጨረቃ ባጭሩ በራሷ ዛቢያ ላይ ትዞራለች። እንዴት ነው የምትዞረው? ጨረቃ በራሷ ዛቢያ ላይ የምትዞር ከሆነ ለምን የጀርባዋን አካል አናያትም? ምክንያቱም እንደዚህ የምትዞር ከሆነ ለምን የጨረቃን ጀርባዋን ለምን አንድ ጊዜ እንኳን ለምሳና ያውቀራ እንግዲህ በህይወታችን እድሜ ሁሉ ጨረቃን ሁሌ ጊዜ ምድር ጨረቃ እንግዲህ ከተፈጠረችበት ጊዜ ጀምሮ ለመሬት የሚታየው የጨረቃ ክፍል ሁሌ ተመሳሳይ ነው። ሁሌ ተማ ሁሌ አንዱ ከአንዱ ፓርት ነው የሚታየው ይሄ ምን አይነት ጥያቄ ያስነሳል? በቃ ጨረቃ ጨረቃ በራሷ ዛቢያ ላይ አትዞርም የሚል ውዝግብ አስነስቷል ማለት ነው። ይሄ ሳይንቲስቶችም ጭምር ሳይቀሩ ያወዛገበ ጥያቄ ሆኗል ማለት ነው። ነገር ግን ጨረቃ በራሷ ዛቢያ ላይ አትዞራለች። እንዴት ነው ታዲያ ጨረቃ በራሷ ዛቢያ ላይ ምዝ ምዝዞር ከሆነ እንዴት ነው ሌላኛውን ክፍሏን አሁን አሁን ከሚታየው ውጪ የሆነውን የጨረቃውን ክፍል ወይ ደግሞ የጨረቃውን ሰርፌስ እንዴት ነው ማየት ያልቻል ነው የሚለውን በዚህኛው ቪዲዮ መልስ እሰጥበታለሁ ማለት ነው። እንግዲህ ጨረቃ ምድራችንን የምትዞረው በራሷ ዛቢያ ላይ እየሾረች ነው። እንግዲህ የመጀመሪያው ነገር ጨረቃ ምድራችንን በምህዋር ስትዞር የምትዞረው በራሷ ዛቢያ ላይ እየሾረች ነው። ጨረቃ ምድራችንን በምህዋር ዞራ ለመጨረስ የሚፈጅባት ጊዜና እንዲሁም ደግሞ በራሷ ዛቢያ ላይ ሙሉ እስክርክሪት ለማድረግ የሚወስድባት ጊዜ እኩል ነው፣ እሱም ነጥብ 27.3 ቀን ነው ማለት ነው። ተመልከቱ ጨረቃ ሙሉ በራሷ ላይ አንድ ጊዜ አንድ አንድ ዙር ሽክርክሪት ለማድረግ እና ምድርን ደሞ ዞራ በምህዋር ለመጨረስ የሚወስድባት ጊዜ እኩል 27.3 ቀን ነው ማለት ነው። በአቨሬጅ 27.3 ቀን በአቨሬጅ ነው ማለት ነው። ይሄ ታዲያ ይሄ ታዲያ ምን አይነት ምን እንዲለው እኩል መሆኑ ምን ለውጥ ያመጣል ጨረቃ? በራሷ ላይ አንድ ሽክርክሪት አንዴ በራሷ ዛቢያ ላይ ዞራ አንድ ሽክርክሪት ለመጨረስ እና በመሬት ላይ አንድ ዙር ምህዋር ለመስራት የሚፈጅባት ቀን ተመሳሳይ ቀን ነው። እሱም 27 ነጥብ 3 ቀን በአብሬጅ ነው ማለት ነው። ይሄ እንዴት እንዲሆን አድርጓል? ምን አይነት ነገር እንዲፈጠር አድርጓል? የጨረቃ ለመሬት የሚታየው የጨረቃ ክፍል ወይ የጨረቃ ሰርፌስ ሁልጊዜ ተመሳሳይ እንዲሆን ነው እንዲሆን አድርጎታል ማለት ነው። ምክንያቱም እኛም አብረን ነው በቃ ስትዞረን፣ ሁልጊዜ እኛ ባለንበት እሷ ባለችበት ነው ማለት ነው የምትዞረን። እሱ ምክንያቱም እኛ እንዞራለን ፀሐይን፣ እሷም ደግሞ በራሷ ዛቢያ ላይ የምትዞርበት ቀንና እንዲሁም ደግሞ መሬትን የምትዞርበት ምህዋር ተመሳሳይ ቀን በመሆኑ ምክንያት ለመሬት የሚታየው የጨረቃ ክፍልና ሰርፌሷ ተመሳሳይ እንዲሆን አድርጎታል ማለት ነው። ስለዚህ ጨረቃ በራሷ ዛቢያ ላይ ትዞራለች ወይስ አትዞርም? ጨረቃ በራሷ ዛቢያ ላይ የምትዞር ከሆነ ታዲያ ለምን ለምድር የሚታየው የጨረቃ ክፍል ሁሌ ለምን ተመሳሳይ ሆነ የሚለውን ጥያቄ በዚህ መልኩ እንግዲህ ለመመለስ ሞክር ያለው ማለት ነው። ስለዚህ ቪዲዮውን ባጭሩ በዚህ ነው መቋጨው። ስለዚህ ምን ያህል ለዚህ ጥያቄ መልስ እንዳገኛችሁለት አላውቅም። ይህንን ታዲያ ጥያቄ እንደመነሻ አድርጉና እናንተም ደግሞ እንግዲህ ይህን ጥያቄ ይዛችሁ የተለያዩ ሳይቶችን ጎግልም ይሁን በማንኛውም በዩቲዩብ የማህበራዊ ሚዲያዎች እንግዲህ ሰርች ማድረግ ትችላላችሁ ማለት ነው። ስለ ስፔስ ያላችሁንም እውቀት በዚሁ ማሳደግ ትችላላችሁ ማለት ነው። ስለአዳመጣችሁኝ፣ ስለተከታተላችሁኝ በጣም በጣም አድርግቼ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮነት ጥበቃ እገዛ ከእናተ ጋር ይሆኑ ሌላ ጊዜ ደግሞ እንግዲህ በሌላ ቪዲዮ እንግዲህ እስከምንገናኝ ባላችሁበት ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።